ተመልሰናል። ተመልካቾቻችን አዲስ ቀን ላይ ነው የምትገኙት። አዲስ ቀን የሀገር ጉዳይን አስቀድመ በሀገር ጉዳይ የዲጂታል ቴክኖሎጂን አንስተን በተለይም በዲጂታል ቴክኖሎጂ የግለሰብን መረጃ የመዝረፍ የተቋማትን መረጃ የመመንተፍን ሂደት እንዴት ያለ ነው? በምንስ መንገድ ግለሰቦች ጥንቃቄ ማድረግ አለባቸው? እንዲሁም ደግሞ ተቋማት ምን መስራት አለባቸው? አሁን ያለው ነባራዊ ሁኔታ ምን ይመስላል? ምን አይነት ጉዳት እያስከተለ ነው የሚለውን ተመለከትን። ይህ ጉዳያችንን እንግዲህ በዚህ በአዲስ ቀን ብቻ የምንተወው አይደለም። በዜና ኢትዮጵያ በኢቲቪ 57 የምንመለከተው ይሆናል። አሁን ሰዓቱ የዶት ስትሪም ነው። በተለይም ደግሞ በማህበራዊ ትስስር ገጾች ላይ ምን አይነት አበይት ጉዳዮች ይችላሉ ምን ሀሳብ ተነሳባቸው የሚለውን ባልደረባችን ሰለሞን ከበደ ቀደም ሲል በመግቢያችን የነገረን መረጃዎች ሌሎችንም አካቶ ከኛ ጋር ቆይታ ሊያደርግ እዚህ ስቱዲዮ ይገኛል በድጋሚ እንዴት ቆየ እንኳን ደህና ቆያችሁኝ መልካም ወደ መረጃዎችን ጉዳዮች ጨምረን ሌሎች መረጃዎችን እንመለከታለን የመጀመሪያው ጉዳያችን 56 በመቶ የሚሆኑት በመገናኛ ብዙሀን እንደዚሁም ደግሞ በዲጂታል ሚዲያዎች የሚሰራጩ ሀሰተኛ መረጃዎች ተጽዕኖ ፈጣሪ በሆኑ ግለሰቦች እንደሚሰራጩ በትናንትናው እለት የመገናኛ ብዙሀን ባለስልጣ ስልጣን ባወጣው አንድ ጥናት ላይ ተመላክቷል። ይህ እንግዲህ ትንሽ የሚያስደነግጥ ነገር ነው አይደለ? በጣም የሚገርም ነው። ተጽዕኖ ፈጣሪና ታዋቂ የሚባሉ ግለሰቦች ጥሩ የሚባል ነገሮችን መስራትና ለሀገር እድገት የሚሆን ነገሮችን ማበርከት ሲኖርባቸው በዚህ መገለጻቸው የሚያስገርም ነው። ነገራችን ላይ በሀገራችን አንድ አባባል አለ አደል፣ በተለይ ብዙ ጊዜ ያው ተጽዕኖ ፈጣሪዎች የምንላቸው የተማሩ ወይም ደግሞ ትንሽ ቀለም ያላቸው ሰዎች ነው እና በተማረ ይብሳል ይባላል አደል። አንዳንድ ስህተቶች ሲፈጠር በዛ ሰሆን አይቀርም። ቅቡልነታቸውም ደግሞ ይህንን ነገር ትንሽ የከፋ የሚያደርገው ምንድን ነው እነዚህ ሰዎች ተጽዕኖ ፈጣሪ የተባሉትም በምክንያት ነው። በብዙ ምክንያቶች ቅቡልነት አላቸው። በሃይማኖት ሊሆን ይችላል፣ በፖለቲካ በተለያዩ ምክንያቶች ብቻ እነዚህ ሰዎች ቅቡልነት አላቸውና እነሱ የሚያሰራጯቸው መረጃዎች ደግሞ ወደ ህብረተሰቡ ሲወርዱ ተቀባይነታቸውን በዛው ልክ ከፍ ይላል። ሀሰተኛ መረጃዎች ሲሆኑ ሊፈጥሩ የሚችሉትን ነገሮች እንመለከታለን። በእርግጥ አሁን ላይ በተለይ ወደ ዲጂታል ሚዲያው ስንመጣ በሃይማኖት፣ በፖለቲካ በተለያዩ ዘርፎች ላይ የሚወጡ ሀሰተኛ መረጃዎችን በተደጋጋሚ እንመለከታለን። እንደዚሁ ደግሞ አንዳንድ ሰዎች ፊትለፊት ወጥቶ እንደዚህ አይነት ነገሮችን ይናገራሉ አይደለ? ለምሳሌ አንዱ ወጥቶ የአንዱን ሃይማኖት የሚናገርበት የሚያሳይበትን ሁኔታ እንመለከታለን። እንዲህ አይነት ነገሮች እንዲህ አይነት ሰዎች ተጽዕኖ ፈጣሪም ሲሆኑ እንመለከታለን። የተከታያቸው ቁጥር ይጨምራል። ይህ እንግዲህ ምናልባት የህብረተሰቡም የዚህ የሚዲያ ሊትሬሲው የሚዲያ እውቀቱ መጨመር እንዳለበት ማሳያ ነው። ከዚህ ባለፈ ግን እርምጃዎች መወሰድ እንዳለባቸውም የሚያመላክት ነው። እንደዚህ አይነት ሀሰተኛ መረጃዎች እንደዚሁ ግጭት ጫሪ የሆኑ መረጃዎች በተጋሩ ቁጥር ወደ ህብረተሰቡ በደረሱ ቁጥር እንግዲህ የሚያመጡት ነገርም የከፋ እንደሆነ እናውቃለን። እና ይህ እንግዲህ ምን ያክል ጥንቃቄ መደረግ እንዳለበት ህብረተሰቡ የሚዲያ እውቀቱ መጨመር እንዳለበት፣ እንደዚሁ ደግሞ መንግስትም እንደዚሁ የመገናኛ ብዙኃን ባለስልጣን የሚመለከታቸው አካላት እርምጃ መውሰድ እንዳለባቸው በህግ ይሁን በተለያዩ መልኩ እርምጃዎች መወሰድ እንዳለባቸው አመላካች ይመስለኛል። ካልሆነ ግን በዚህ ደረጃ በ56 በመቶ ማለት እንግዲህ እንግዲህ ከግማሽ በላይ የሚሆነው ተፅዕኖ ፈጣሪ በሆኑ ግለሰቦች በሚታወቁ ግለሰቦች ነው የሚደረገው ማለት ነው። እና ይህ ደግሞ ትልቅ ጫናን ሀገር ላይ የሚፈጥር ትልቅ ጥፋትን ይዞ ሊመጣ የሚችል መሆኑን ማሳያ ነው ማለት ነው። ወደ ቀጣዩ መረጃችን እንሻገር። የእስራኤልና የኢራን ጦርነት እንግዲህ አንድ ሳምንት አለማችንን እያነጋገረ ቆይቷል። ሁለቱ ሀገራት እንግዲህ ባለፈው ሳምንት ሐሙስ ለአርብ አጥቢያ እስራኤል የኢራን ላይ የአየር ድብደባ ካደረገች በኋላ እንግዲህ ኢራን ምላሹን እየሰጠች ለአንድ ሳምንት ቀጥሏል። ከአራት መቶ ሚሊየን በላይ የሚሆኑ ከአራት መቶ በላይ የሚሆኑ ሮኬቶችን ኢራን አስወንጭፋለች። እስራኤልም እንደዚሁ የተለያዩ የአየር ላይ ድብደባዎችን ስታደርግ ነው የቆየችው ነገር ግን ከዚህ ጋር በተያያዘ በተለይ በማህበራዊ ሚዲያ ላይ ትኩረትን የሳበውን አንድ ጉዳይ እንመልከት። የኢራንና የእስራኤል የተለያዩ ማህበራዊ ትስስር ገጾች አሉ። እነዚህ ማህበራዊ ትስስር ገጾች በተለይም በስፋት እያስመለከቱ የሚገኙት ምንድን ነው? ከሁለቱ በኩል ያሉ መረጃዎችን ያሳያሉ። በተለይ ሞሳድ ኮሜንታሪና ዴይሊ ኢራን ሚሊታሪ የሚባሉት ሁለቱ የማህበራዊ ትስስር ገጾች በኤክስ ገጽ ላይ ይገኛሉ ና እስራኤል የምታደርገውን ጥቃት እንደዚሁም ኢራን የምታደርገውን ጥቃት ቶሎ ቶሎ ከሚያጋሩ ገጾች መካከል ናቸው። የሚያጋሩበት መንገድ ግን ብዙዎችን እያነጋገረ ይገኛል። ለምሳሌ ከሰሞኑ የሞሳድ ዋና መሥሪያ ቤት ጥቃት እንደደረሰበት በኢራን ሚሳይል እናስታውሳለን። ይህን ተከትሎ እንግዲህ የሞሳድ ኮሜንታሪ ተብሎ የሚጠቀሰው በእስራኤላውያን የሚተዳደረው ገጽ አንድ መረጃን አውጥቷል። ምንድ ነው ያሉት? ያው የሞሳድ ዋና መሥሪያ ቤት እንደተመታ ተገልጿል። ነገር ግን የሞሳድ ሰላዮች በዚህ ተቋም ውስጥ አይገኙም፣ ሁሉም ኢራን ውስጥ ነው ያሉት የሚል አንድ መረጃን አጋርተ ነበር ይሄ እንግዲህ ኢራንን የወረፉበት መንገድ የሚያሳይ ነው ዴሊ ኢራን ሚሊታሪ ደግሞ ብዙዎችን ካነጋገረበት አንዱ መረጃ ምንድነው ኤቭሪዋን ዊል ፊል ኢት የሚል አንድ ጉዳይን በኤክስ ገጻቸው አጋርተው ነበር ይህም እንግዲህ መጀመሪያ የ ጦርነት ለመቀስቀሱ ምክንያት የሆነው ኢራን ምናልባትም የኒክሌር መሳሪያ ሳይኖራት አይቀርም ወይም እያበለጸገች ነው የሚለው ስጋት እንደሆነ ይታወቃልና ኤቭሪዋን ዊል ፊል ኢት የሚለው ደግሞ ምናልባት ሁሉም ሰው ይሰማዋል ነው እንግዲህ ቀጥታ ትርጉሙ። ስለዚህ ኢራን ልትጠቀሚ ሆነው የሚለውን ብዙዎች እንዲነጋገሩበት ያደረገ ጉዳይ ሆኗል። እነዚህ ሁለት ጨምሮ ሌሎችም በርካታ ገጾች አሉና የሚጋሩት መረጃዎች ብዙዎችን እያነጋገሩ ይገኛሉ። ከአየር ላይ ድብደባው ባልተናነሰ እኮ ይሄኛውም። በትክክል ደግሞ በጣም የሚገርመው ነገር ምንድን ነው ለምሳሌ የኢራን ገጾች ምንድን ነው የሚያደርጉት? ዘሙመንት የኢራን ሚሳይሎች እስራኤልን በሚያጠቁበት ሰዓት እኩል ነው ፖስት የሚደረጉት። ልክ ጥቃቱ ሲደረግ እኩል ደቂቃው ራሱ ልዩነት የለውም እና በጣም ሰዎች በቃ በተከታታይ የሚመለከቱት እዛ ላይ ነው። ባለፈ የማህበራዊ ሚዲያም ዘመቻ እኩል ነው የሚካሄደው ማለት ነው። በትክክል እንግዲህ ሁለቱ የሚመላለሱበት መንገድ ብዙዎችን አስገርሞ ነበር። ሰዎችም ይሄንን ሲያጋሩ ተመልክቻለሁ። ጦርነት ነው የተለያዩ ውድመቶች የሚደርሱበት ነገር ነው። ነገር ግን በዚህ አይነት መልኩ አንዳንድ የሚያስቁ ነገሮችም ጭምር ነው የሚፖሰቱት ነገሮችን የሚገልጹበት መንገድና ብዙዎች ይህ አስገራሚ ሆኑ አግኝተውት ሲያጋሩት ተመልክቻለሁ። እንግዲህ ብዙ አፕዴቶችን እየሰማንበት ነው። ትናንትና ማምሻውን የአቶሚክ ኤነርጂ ባለስልጣን ኢራን እስካሁን የኒኩሌር ኃይል አላት ወይም ደግሞ የኒኩሌር መሳሪያ አበልጽጋለች ብዬ አላምንም ለዚህም ደግሞ ማረጋገጫ የለኝም ብሏል። እንግዲህ ሌሎችንም በርካታ ጉዳዮች እየሰማን ነው። አስቀድማቸው ያነሳችሁት ሀገራት ዜጎቻቸውን እያስወጡ ይገኛሉ። ቻይና ሌሊቱን እንደዚሁ ዜጎቿን ከእስራኤልም ከኢራንም እያስወጣች መሆኑ ተሰምቷል። በተለይ በሁለቱ ሀገራት ግጭት መካከልም የአሜሪካው ፕሬዚዳንት ዶናልድ ትራምፕ ቀደም ሲልም በዜናችን እያነሳ ነው ነበርና አሜሪካ ሙሉ ለሙሉ ትሳተፋለች አትሳተፍም የሚለውን በሁለት ሳምንታት ውስጥ አሳውቃለሁ ብለዋል። በጣም አስጊ የሆነው ደግሞ በተለይ አሜሪካ አንድ ጂቢኦ 57 የሚባል ቦምብ አላትና አሜሪካ ብቻ ነው ያላት። አሜሪካም እንደዚሁ በስፋት አላት ተብሎ አይታሰብም። ወደ 20 የሚጠጉ ብቻ ናቸው ያሉት። እንግዲህ ወደ 60 ሜትር ዘልቆ መሬት ውስጥ ያለን መሰረተ ልማት ማውደም የሚችል ቦምብ ነውና ያንን ልትጠቀም ትችላለች የሚል ስጋት ነው ያለው። እስራኤልም የአሜሪካን አጋርነት በዚህ ትፈልጋለች። እሷ ባሏት የጦር መሳሪያ አቅም ያንን የኢራን የኒውክሌር ማብለያ ተቋም ማውደማ ይችላል ተብሏልና ምናልባት አሜሪካ ወደ ጦርነቱ ከገባች የጦርነቱ ሰፊነትም እየጨመረ ሊመጣ እንደሚችል አስጊ ነው። በዛው ልክ ደግሞ የተራዘመ ጦርነት ልንመለከትም እንችላለን። የሁለቱ ሀገራት ጦርነት ትንሽ ለየት የሚለው በቅርቡ ከተመለከትናቸው ጦርነቶች በሁለቱ ሀገራት መካከል ቢያንስ በየትኛው ማቅጣጫ ብንመለከት መለከት ሁለት ሀገራት አሉ በመካከላቸውና ያንን ተሻግሮ ነው ጦርነት እያደረጉ ያሉት አንደኛ የርቀት ጦርነት ነው። እንግዲህ ጦርነት ምን ያክል እየዘመነ እንደመጣ ማሳያ ነው መልካም ነገርም ባይሆንም። እንግዲህ ሁለቱ ሀገራት ይህን ያክል ረጅም ርቀት ተጉዘው ነው እንግዲህ ይህን ጦርነት እያደረጉ የሚገኙት። ኢራን እንግዲህ በ እስራኤል ዙሪያ የሚገኙ የተለያዩ ታጣቂ ኃይሎችን ታስታጥቃለች የሚል ሌላም ክስ ይቀርብባታል በእስራኤል በኩል ለማንኛውም ሁለቱ ሀገራት እንግዲህ ያለፈውን ሳምንት ይሄን በመሰለ ጦርነት ውስጥ እያሳለፉ ነው የሚገኙት ብዙ መረጃዎች እየወጡ ነው ንጹሃን ጉዳ ጉዳት ደርሶባቸዋል መሰረተ ልማቶችም እየወደሙ ነው ተመድም እንግዲህ ይህ ጦርነት በዲፕሎማሲያዊ መንገድ እንዲፈታ ጥሪ ሲያቀርብበት የሰነበተው ጉዳይ ነው ማለት ነው ወደ ቀጣዩ መረጃችን እንለፍ የዓለማችን ትልቁ ስፔስ ኤክስ ሮኬት በትናንትናው እለት ለሙከራ ከመወንጨፉ በፊት ፈንድቷል። ይህም እንግዲህ ወደ 90 ሚሊዮን ዶላር ኤሎን መስክን አክስሮታል ተብሏል። ኤሎን መስክ እንግዲህ ፕሬዚዳንት ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ ዶጅ የተባለውን ኩባንያ እየመራ ከሳቸው ጋር ያለፉትን እንግዲህ ሶስት አራት ወራት አብሮ እንዳሳለፈ ይታወቃል። ባለፈው ግን በተለይ ዶናልድ ትራምፕ ከበጀት ጋር በተያዘ አንድ አዋጅ ካጸደቁ በኋላ ሳይስማማበት ቀርቶ እሱ እንግዲህ በዋናነት ወደ ስልጣን መጥቶ የነበረው የአሜሪካ መንግስት የሚያወጣቸውን መጠነ ሰፊ የሆኑ ብክነቶች ለመቀነስ ነው ዶጅ ላይ እሱ ተሹሞ የነበረው። ነገር ግን ዶናልድ ትራምፕ መልሰው ይህንኑ ማባከን እያደረጉት ነው ብዬ አምናለው በማለቱ ከስልጣኑ ራሱን አግልሎ ነበር። ከዛ በኋላ እንግዲህ ወደ ሙሉ ለሙሉ ወደ ስራው ፊቱን አዙሮ እንግዲህ በስፔስ ኤክስም የተለያዩ ሙከራዎች ሲደረጉ ነበር። ይህ ሮኬት ደግሞ ትናንትና መምከኑ እንግዲህ በድጋሚ የሎም መስከለይ ሌላ ጫና ሳይሆንበት እንዳልቀረ ተነስቷል። ወደ 120 ሜትር ነው ትንሽ ይመስላል ስንመለከተው፣ ነገር ግን በጣም ረጅም ነው። 120 ሜትር ነው። በህንፃ ብንመለከተው ቢያንስ አርባ ወለል ያለው ህንፃ ያክላል። ዘጠና ሚሊዮን ዶላርም ትልቅ ገንዘብ ነው። ረጅም ጊዜ ይወስዳል። እንደዚህ አይነት ሮኬቶችን ወይም ባንክ እና የሚያክለው ነው እንግዲህ በትንሹ ያን ያክላል። 120 ሜትር ማለት በጣም ከፍተኛ ነው። እየተመለከተን የነበር ነው ቀጥታ በላይቭ ስርጭት በላይቭ ስርጭት ሲፈነዳ የሚያሳየው ነው። አዎ ብዙ ጊዜ እንግዲህ እንደ መንኮራኩሮች ሲመጥቁ ሮኬቶች ወደ ወይም ሳተላይቶች ወደ ሰማይ ወደ ህዋ ሲመጥቁ ብዙ ጊዜ በላይቭ ይተላለፋል። እና እንግዲህ ላይቭ እየተላለፈ የሮኬት ከደቂቃዎች በኋላ ይመጥቃል ተብሎ ሲጠበቅ እንግዲህ ሲፈነዳ ተመልክተኗል ማለት ነው። ሙሉ ለሙሉ ነው ውድመት ያደረሰው። ነገር ግን በሰዎች ላይ ምንም የደረሰ ጉዳት የለም ተብሏል። ከሰሞኑ እንግዲህ ኤሎን መስክ በተለያዩ ምክንያቶች ካምፓኒው እየከሰረ እንደሆነም ስንሰማ ነበር። ይህ ጉዳይ ደግሞ መጨመሩ ትልቅ ጫና ይፈጥርበታል ተብሎ ይገመታል። ወደ ሌላው ጉዳያችን እንለፍ አሜሪካ ተማሪዎች ቪዛን ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ አግዳ እንደነበር ይታወሳል። ይህም በብዙ ሀገራት ዘንድ ተቀባይነት እንደሌለው ሲገለጽ ነበረ። በተለይ አሜሪካ ለዚህ ጉዳይ እንደ ዋናነት የምታስቀምጠው በተለያዩ ሀገራት ወደዛ የሚመጡ ዜጎች ለስለላ ለተለያዩ ምክንያቶች ሀገራት ይጠቀሙባቸዋልና ይህም እንግዲህ አሜሪካን ብዙ ዋጋ እያስከፈላት እንደሆነ ያነሳሉ ፕሬዚዳንት ዶናልድ ትራምፕ። ሌሎችም ከውጭ ጋር የተያያዙ ጉዳዮችን ያነሱ ነበር። ነገር ግን አሁን ላይ ይህን ሀሳባቸውን ቀይረዋል ተብሏል። ነገር ግን ወደ አሜሪካ ለመምጣት የሚፈልጉ ተማሪዎች የማህበራዊ ትስስር ገጾቻቸው በአሜሪካ አክሰስ እንዲደረግ ወይም ደግሞ ምልከታ እንዲደረግበት ፈቃድ መስጠት አለባቸው ተብሏል። ይህን ማድረግ ፈቃደኛ ያልሆነ ተማሪ አሁንም የአሜሪካን የተማሪ ቪዛ ማግኘት አይችልም ተብሏል። ነገር ግን የማህበራዊ ትስስር ገጾቻቸውን ለአሜሪካ ክፍት ካደረጉ የአሜሪካ መንግስት እንዲመለከተው ካደረጉ ግን እንግዲህ መጠቀም ወይም ደግሞ ወደ አሜሪካ መግባት ይችላሉ። የስቱደንት ቪዛውንም ማግኘት ይችላሉ ተብሏል። ይህም ጉዳይ በትናንትና በማህበራዊ ትስስር ገጾች በስፋት ስንመለከተው የነበረ ጉዳይ ነው። የመጨረሻ ጉዳያችንን እንመልከት። ፕሬዚዳንት ዶናልድ ትራምፕ ወደ ስልጣን ሲመጡ በተለይ ጆ ባይደን ሊያግዱት የነበረውን የቲክቶክ መተግበሪያን በአሜሪካ እንዲቆይ አድርገውት ነበረ። ነገር ግን እሳቸው አንድ ቅድመ ሁኔታን አስቀምጠዋል። በተለይም ቻይና ሙሉ ለሙሉ ነው ይህንን ኩባንያ የምታስተዳድረውና ከቻይናውያን ባለሀብቶች ውጪ ለሌሎች ሀገራት ባለሀብቶች ወይ ለአሜሪካዊ ባለሀብት የተወሰነ ድርሻ እንዲሸጥና የባለቤትነት መብት አሜሪካውያንም እንዲያገኙ ጠይቀው ነበረ። እሳቸው ይህንን እንግዲህ የተወሰነ ጊዜ ሰጥተው እስከ ትናንትና ድረስ ነበር የቀነ ገደቡ። ነገር ግን እስከ ትናንትና ድረስ ቲክቶክ የትኛውንም ድርሻውን ለአሜሪካዊ ባለ ሀብት ወይም ደግሞ ለሌላ ሀገር ባለ ሀብት አልሸጠም ና ይህን ተከትሎ ምናልባት በአሜሪካ እንዳይቆም ተሰግቶ ነበር። ነገር ግን እሳቸው በርካታ ከ መቶ ሰባ ሚሊዮን በላይ አሜሪካውያን ይህንን መተግበሪያ ይጠቀሙታል ብዙ ስራዎቻቸውንም ያከናውኑበታልና አሁንም ለዘጠና ቀን ይሄንን ቀነ ገደብ ገፍተውታል። እንግዲህ በቀጣይ ዘጠና ቀናት ደግሞ የሚሆነውን እንመለከታለን ማለት ነው። ሌላ ዘጠና ቀናት እንዳይጨመር እንግዲህ እስኪ በቀጣይ እንመለከታለን። እሳቸውም የቲክቶክ ገጽ ስላላቸው አይዛኩት ብላ እናመሰግናለን። እሺ መልካም ቀን